ሰላም እንዴናችሁ ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። የጆቫኒ ሊዮኒ ጉዳትን እንመለከታለን። እንዲሁም ደግሞ ሊቨርፑሎች ለሪያን ግራቫምፔርክ አዲስ ኮንትራክት ሊያቀርቡለት እንደሆነ ታውቋል። ሪዮ ንጉማ አዲስ ፕሮፌሽናል ኮንትራክት መፈረሙ ተሰምቷል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። አብራችሁን ቆዩ። የጆቫኒ ሊዮኒ ጉዳት ኤሲኤል እንደሆነና ለብዙ ወራት ከሜዳ እንደሚርቅ ተነግሯል። ተጫዋቹ በተለይም እንግዲህ ከሌሎች ክለቦች ይልቅ ሊቨርፑል መርቶ ወደ ሊቨርፑል እንደተቀላቀለ ይታወቃል። በሊቨርፑል ቤትም ድንቅ እንቅስቃሴን ያሳያል ተብሎ ሲጠበቅ ነበር። ነገር ግን ይህ ዜና በጣም ለሊቨርፑል ደጋፊዎችም ሆነ ለሞላው የእግር ኳስ ቤተሰብ አሳዛኝ ዜና ነው ማለት ይቻላል። ተጫዋቹ ለበርካታ ወራት ከሜዳ ይርቃል ተብሎ ይጠበቃል። ኔዘርላንዶ አሰልጣኝ አርነ ስሎት እንዲህ ሲሉ ተናግሯል። የትኛውም ተጫዋች ጎል አግብቶ ማሊያ ማውለቅ እንደማይችል ለተጫዋቾች ትእዛዝ አስተላልፏል ተብሏል። በተለይም ደግሞ ሁጎ ኤክቲኬ በካራቦ ካፕ ሁለተኛው ጎል ካስቆጠረ በኋላ ማሊያ ማውለቁና ከክርስቲያን ፓለሱ ጨዋታ ውጪ መሆኑ ይታወቃልና ምን ያህል ክለቡን ዋጋ እንዳስከፍለው በሚገባ ፍንት አድርጎ የሚያሳይ ነውና ይህንንም አስመልክቶ ነው የሊቨርፑል አሰልጣኝ ከዚህ በኋላ በየትኛውም ጨዋታ ማሊያ ማውለቅ ክልክል እንደሆነ ለተጫዋቾቹ እንዳስጠነቀቁ ነው እየተገለጸ የሚገኘው። ከዛ ውጪ ሊቨርፑሎች ወጭ ለከርተስ ጆንስ አዲስ ኮንትራክት ሊያቀርቡ እንደሆነ ተገልጿል። ተጫዋቹ በሊቨርፑል በተለይም ድንቅ የሚባል እንቅስቃሴን እያሳየ ነው አሁንም ቢሆንና፣ ሊቨርፑሎችም ለተጫዋቹ አዲስ ኮንትራክት ለማቅረብ ዝግጁ መሆናቸው ነው እየተገለጸ የሚገኘው። መሀመድ ሳላ በግብጽ ጊዛ በምትባል ከተማ በእሳት አደጋ ለፈረሰ መስጂድ እንዲገነባ 156634 ዶላር ለግሷል ተብሏል። ለግብጽ ለካንሰር ሕክምና የሚሆን 2.5 ሚሊየን ፓውንድ ለግሷል። በመንደራቸው ንግሪክ ሆስፒታል፣ ትምህርት ቤት፣ የወጣቶች ማዕከልና የውሃ ማጣሪያ ከ450 ሺህ ዶላር በላይ ገንዘብ በማውጣት አስገንብቷል። በመንደራቸው ላሉ ደሃ ቤተሰቦች በየወሩ 3500 ፓውንድ ይሰጣል ተብሏል። ና ማህመድ ሳላ እንግዲህ በበጎ አድራጎቱ በጣም ጥሩ የሚባል ስራን እየሰራ ነው የሚገኘው። እንግዲህ ይሄ ስራውም ደግሞ አድናቆትን እየተቸረው እንደሆነ ነው እየተገለጸ የሚገኘው። ከዛ ውጪ እንግዲህ ጆቫኒ ሊዮኒ መጎዳቱን ተከትሎ ከዚህ በኋላ እንግዲህ ፍሬድሪኮ ኬዛ የሻምፒዮንስ ሊግ ስብስቡን እንደተቀላቀለ ተነግሯል። በተለይም ደግሞ በቅርብ ሳምንታት በተደረጉ ጨዋታዎች ውስጥ ፍሬድሪኮ ኬዛ በጣም ድንቅ የሚባል እንቅስቃሴ የሆነ እያስመለከተ ይገኛል። ከዚህ በፊት እንግዲህ እናውቀዋለን ምን ያህል አቅም እንዳለው፣ በጁቬንቱስ ቤትም በጣም ድንቅ የሚባል እንቅስቃሴ ማሳየት ችሏል። ጣሊያንም እንዲሁ ደግሞ የ አውሮፓ ዋንጫን እንድታሳካ በጣም ድንቅ የሚባል እንቅስቃሴን ማስመልከቱ የሚታወስ ጉዳይ ነው። ተጫዋቹ ወደ ቀድሞ ብቃቱ መመለስ የሚችል ከሆነ ከዚህም በላይ ድንቅ ነገርን ያሳየናል ተብሎ ይጠበቃል። አሌክሳንደር ኢዛክ እንዲህ ሲል ተናግሯል። ዋናው ዓላማ ይሄ ነው፣ በሁሉም ውድድሮቹ ውስጥ ተወዳዳሪ መሆን እንዲሁም በእያንዳንዱ ጨዋታ ድልን ፈልገን መውጣት ነው ሲል ነው የተናገረው። የመጀመሪያ ጎሉን እንግዲህ በካራቦ ካፕ ማስቆጠር ችሏል። እንደዚህ አይነት ሙመንቶች በጣም ጥሩ ናቸው ተብሎ ነው የሚገመተው። አሁን አዳዲስ ጨዋታ በፕሪሚየር ሊጉም እንግዲህ የጎል አካውንቱን በመጪዎቹ ሳምንታቶች ይከፍታል ተብሎም ይጠበቃል። ከዛ ውጪ ሪዮ እንጉማ በሊቨርፑል ቤት የመጀመሪያውን የፕሮፌሽናል ኮንትራቱን ተፈራርሟል። እስካሁን በስኮላር ኮንትራት የነበረው ተስፈኛው ሪዮ እንጉማ አሁን በሊቨርፑል ቤት የሚያቆየው ይሆን የሶስት አመት ኮንትራት መፈራረም ችሏል። እንግዲህ በሊጉ ህግ መሰረት ተጫዋቾች ከክለቡ ጋር ፕሮፌሽናል ኮንትራት መፈራረም የሚችሉት 17 አመት ከሞላቸው በኋላ ነው። በተጨማሪም ለመጀመሪያ ጊዜ በሚፈራረሙት ፕሮፌሽናል ኮንትራት ላይ የሶስት አመት እድሜ እንዲኖረው ብቻ የሚፈቅድ ነውና ተጫዋቹ እንግዲህ በጣም ጥሩ ነገር ያሳየናል ተብሎ ይጠበቃል። በሚመጡት ጊዜያትም ማለት ነው። ክሪስታል ፓላስ የማርክ ጊሂን በክለቡ ያለው ጊዜ እየተጠናቀቀ መሆኑን የተረዱ ይመስላሉ። በሚቀጥለው ክረምት እንደ ነጻ ወኪል ስለሚሄድ በጥር ወር የመልቀቅ እድሉ ከፍተኛ ነው የሚል ስሜት እንዳለ ተነግሯል። በጥር ወር ሊቨርፑል አዲስ ዋጋ ለማቅረብ ዝግጁ እንደሆነ ነው እየተገለጸ የሚገኘው። ተጫዋቹ እንግዲህ ሊቨርፑልን ለመቀላቀል ከጫፍ ደርሶ ነበር። ነገር ግን በሚያስገርም ሁኔታ እንግዲህ አሰልጣኙ ግላስነር ፈጽሞ ተጫዋቹ መልቀቅ የለበትም ተጫዋቹ የሚለቅ ከሆነ እኔም እለቃለሁ የሚል መልእክትን ካስተላለፉበት ቅጽበት አንስቶ ነው ተጫዋቹ እንግዲህ በክሪስታል ፓላስ ቤት እንዲቆይ እየተገደደው ነገር ግን አሁንም ቢሆን ሊቨርፑሎች የክሪስታል ፓላስን በር ማንኳኳታቸው የማይቀር ጉዳይ እንደሆነ ነው እየተገለጸ የሚገኘው በጥሩ የዝውውር መስኮት የግላቸው ለማድረግ ወሳኝ የሆነ ስራን ይሰራሉ ተብሎም ይጠበቃል። ከዛ ውጪ እንግዲህ ፍሎሪያን ቨርስ በዝውውር ክፍያው ላይ በተለይ ማሰልጣኙ ስለ ክፍያው እንዳልጨነቀ ነግሮኛል። ምክንያቱም በዚህ ቡድን ውስጥ ያለማንኛውም ሰው ወደ ሌላ ቦታ ቢሄድ ተመሳሳይ ወጪ ልንጠይቅ እንችላለን ሲሉ ተናግሯል። በጣም ድንቅ የሚባል እንቅስቃሴን ነበር ሲያሳይ የነበረው በሊቨርኩሰን ቤት ነገር ግን ያንን አቅሙን በሊቨርፑል ቤት መድገም አልቻለም። ታዲያሁን ይህ ተጫዋች በሚመጡት ጊዜያት ጥሩ ነገር እንዲያሳይ በተለይም በስነ ልቦናው አርነ ስሎት እየሰሩት ያለው ስራ በጣም አስገራሚ ነው። በራስ መተማመኑን ይህ ተጫዋች ካገኘ ምንም ጥያቄ የለውም፣ ድንቅ አቅሙን በሚመጡት ጊዜያትም ያሳየናል ተብሎም ይጠበቃል። አርነስሎት እንግዲህ ሁጎ ኤክቲኬ ቅጣት ይጣልበታል ወይስ አይጣልበትም ለሚለው ነገር ምላሽ ሰጥተዋል። እሱ ምንም ቅጣት አልተቀጣም። ባደረግነው ነገር በጣም ብልህ አልነበረም። ወዲያውኑ አውቆ ለቡድን አጋሮቹ ይቅርታ ጠይቋል ሲሉ ነው አርነስሎት የተናገሩት። አርነስሎት እንግዲህ በክርስቲያል ፓላስ ላይ እንዲህ ሲሉ ነው የተናገሩት፣ በዲሲፕሊን የተካኑ ናቸው። በጣም ጥሩ የተከላካይ መስመር አላቸው። ከነሱ ጋር መጫወት ከባድ ነውና፣ ከዚያ ውጪ የተወሰኑ ተጫዋቾች ጥራት አላቸው። ማቴታ ሳር ሁለት አማካኞችን ማጫወት የሚችሉ ሁለት ጥሩ የመሃል ተከላካይ እና የክንፍ ተከላካዮች አላቸው። ለኒጎቶ የሚታየኝ የተከላካይ መስመራቸው ነው ሲሉ ነው የተናገሩት። ከፍተኛ ነጥቦችን ለማግኘት ትንሽ እድለኞች ሆነን ይሆናል። ነገር ግን እንደኛ ጠንክረ ከሰራ ምናልባትም ትንሽ እድለኛ ስትሆን እድል ይሰጥሃል። ድል የሰረቅን አይመስለኝ። ሙሉ በሙሉ የሚገባንን ያህል አልነበርንም። መርሃ ግብሩን ስመለከት በጣም ደስተኛ ነኝ፣ ከፍተኛው ነጥብ አለን ሲሉ ነው እየተናገሩት። ከቨርጅል ቫንዳይክ ና ጆ ጋር አንዳንድ ምሳሌ ያለን እና በአለም ዙሪያ ያሉ ብዙ ምሳሌዎች አሉን ከጉዳቱ በኋላ ተጫዋቾች በተሻለ ሁኔታ ይመለሳሉ፣ ግን በጣም ጥሩ አይደለም። የቀዶ ጥገና ሐኪሞች እና የመልሶ ማቋቋም ሰዎች አስፈላጊ ናቸው፣ ግን በዚህ ውስጥ ከኖሩ ተጫዋቾች ጋር ይህንን ማድረገሻ ና በትክክለኛው ጊዜ ውስጥ ትክክለኛው ጉልበት መስጠት ይችላሉ ሲሉ አርኔ ስሎት በጋዜጣዊ መግለጫቸው ወቅት ተናግሯል። አሁንም ተስፋ አለ። እንግዲህ በክሪስታል ፓላስም ድንቅ የሚባል እንቅስቃሴን ሊቨርፑሎች ያሳያሉ ተብሎ ይጠበቃል እና አርኔ ስሎትም እንግዲህ ክሪስታል ፓላስን ለማሸነፍ ክለባቸው ዝግጁ እንደሆነ በሚገባ አሳውቋል። ሊዮኒ ስላጋጠሙ የሴል ጉዳትም እንዲህ ሲሉ ነው የተናገሩት። ለአንድ አመት ያህል ከሜዳ ይርቃል። አሌክሳንደር ኢዛክ ነገ ለመጀመር ተዘጋጅቷል፣ ነገር ግን ምናልባትም ዘጠና ደቂቃ ላይ ይጫወት ይችላል። በዛሬው ዕለት እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሉ ተመኘው